ጤና ይስጥልኝ ዜና ስፖርት ከኢስሪ ፍርዶስ አብደልሃኪም መረጃዎችን እየመራሁ አብሬያችሁ እቆያለሁ። በቅድሚያ በአውሮፓ ሻምፒዮንስ ሊግ ኢንተር ሚላን እና ባርሴሎና ዛሬ የሚያደርጉት የግማሽ ፍጻሜ መልስ ጨዋታ ተጠባቂ ነው። የሁለቱ ክለቦች ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ወይም ስቱዲያችን ከሚገኝበት ዩናይትድ አረብ ኤሚሬትስ ከምሽቱ 11 ሰዓት ላይ ባርሴሎና ወደ ጣሊያን በመሄድ በሳን ሲሮ ስታዲየም ይካሄዳል። ቡድኖቹ ባለፈው ሳምንት ባደረጉት የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ሶስት አቻ ተለያይተዋል። በጨዋታው ላይ ባርሴሎና ሁለት ጊዜ ከመመራት ተነስቶ አቻ መሆኑም አይዘነጋም። በመጀመሪያው የግማሽ ፍጻሜ ጨዋታ በሁለቱም ተፎካካሪ ቡድኖች መካከል የተደረገው ፍልሚያ የዛሬውን ጨዋታ በእጅጉ እንዲጠበቅም አድርጎታል። በመልሱ ጨዋታ ኢንተር ሚላን ላሚኒያ ማልን ለማቆም የተሻለ የመከላከል ዘዴ በማቀድ እንዲሁም ባርሴሎና የቆመ ኳስ ድክመቱን አርሞ የመግባት እቅድ እንዳላቸውም ተነግሯል። የኢንተር ሚላኑ አሰልጣኝ ሲሞን ኢንዛጊ በ50 ዓመት አንድ የሚገኝ ድንቅ ተጫዋች ያሉት ያማል ለማስቆም አስቸጋሪ ቢሆንም ተጫዋቹ ኳስ እንዳይደርሰው የምንችለውን ሁሉ እናደርጋለንም ብለዋል። በደጋፊያችን ፊት የምናደርገው የፍጻሜ ጨዋታ ለማሸነፍ ወደ ሜዳ እንገባለንም ሲሉ ተናግረዋል። የባርሴሎና አሰልጣኝ ሃንሲ ፍሊክ ጨዋታውን እንደ ፍጻሜ ጨዋታ አድርገን ነው የምናየው ጨዋታውን ለማሸነፍ የሚጠበቅብን ሁሉ እናደርጋለን ሲልም ገልጿል። በመጀመሪያው ዙር መከላከልን ጨምሮ የነበሩብን ድክመቶች ለማረም እንጥራለን ያለው አሰልጣኙ በተጫዋቾች አሰላለፍ ላይ ለውጥ እንደሚያደርግ ፍንጭ ሰጥቷል። በኢንተር ሚላን በኩል ጉዳት አጋጥሞት የነበረው ላውታሮ ማርቲኔዝ መደበኛ የቡድን ልምምድ መሳተፉም ተገልጿል። የፊት መስመር ተጫዋቹ ላውታሮ ማርቲኔዝ እና ፓቫርድ ልምምድ ላይ በመገኘታቸው የመስራት እድላቸው ነው የተነገረው። ላውታሮ ማርቲኔዝ በባርሴሎና ጨዋታ ጉዳት ካጋጠመ ወዲህ ለመጀመሪያ ጊዜ ልምምድ ነው የሰራው። በዚህም በዛሬው ጨዋታ ላይ ሊሰለፍ እንደሚችል እየተነገረ ይገኛል። ሮበርት ሎዋንዶስኪ ከጉዳት ወደ ሜዳ መመለሱን ለባርሴሎና መልካም ዜና ነው። ከጨዋታው በፊት ባርሴሎና ስብስቡንም አሳውቋል። የካታሎኑ ክለብ ባርሴሎና በዛሬው የኢንተር ሚላን ጨዋታ የሚጠቀመውን ስብስብ አሳውቋል በስብስቡም የፊት መስመር አጥቂው ሮበርት ሉዋንዶስኪም ተካቷል። በሌላ በኩል ጁሌስ ኮንዴ እና አሌሃንድሮ ባልዴ በጉዳት ምክንያት ከስብስቡ ውጪ ሆነዋል። በሁለቱም በኩል የፍጻሜ ጨዋታ የሚል ስያሜ በተሰጠው ፍልሚያ ማን የዋንጫውን ተፋላሚ ይሆናል የሚለው ጉዳይ የተመልካችን ቀልብ የሳባይ ሆኗል። የ44 ዓመቱ ፖላንዳዊ ሲሞን ማርሲኒያክ ተጠባቂውን ፍልሚያ በዋና ዳኝነትም ይመሩታል። ሌላኛው መረጃችን የሚሆነው አርሰናል ነገ ወደ ፈረንሳይ በመሄድ ከፒኤስጂ ጋር የሚያደርገውን ጨዋታ ጀርመናዊው ዳኛ ፊሊክስ ጁዋየር በመሃል ዳኝነት እንደሚመሩት ተመርጠዋል። ዋና ዳኛው ፊሊክስ ጁዋየር ከዚህ በፊት በጨዋታ ማጭበርበር ተከሰው ለስድስት ወራት ከዳኝነት ታግደውም እንደነበር ተገልጿል። ይሁን እንጂ ፊሊክስ በዳኝነት ስራቸው መጀመሪያ አካባቢ የተፈጠረው ሁነት ሳያግዳቸው አሁን ላይ በጀርመን ካሉ ጥሩ ዳኞች መካከል አንዱ ናቸውም ተብሎላቸዋል። ፊሊክስ ጀዋየር ረቡዕ የሚመሩት 37ተኛ የሻምፒዮንስ ሊግ ጨዋታቸው ሲሆን፣ ግማሽ ፍጻሜ ጨዋታ ለመጀመሪያ ጊዜም ይዳኛሉ። በዚህም የመድፈኞቹ የመሀል ሜዳ ተጫዋች ሚኬል ሜሪኖ ቡድናቸው ምንም ማድረግ እንደሚችል ያሳየ መሆኑን ተናግሯል። እኛ ከየትኛውም የዓለም ክለብ ጋር መፎካከር ና ማሸነፍ እንደምንችል አረጋግጠናል ሲል ሚኬል ሜሪኖ ተናግሯል። የመልሱን የፒኤስጂ ጨዋታ እንደምናሸንፍ አልጠራጠርም ሲል ጥሩ ዝግጅት መደረጉንም ተናግሯል። እንዲሁም የመድፈኞቹ የመሃል ሜዳ ተጫዋች ጆርጂኖ የብራዚሉን ክለብ ፍላሚንጎ ለመቀላቀል ከስምምነት መድረሱ ተገልጿል። ጆርጂኖ በውድድር ዘመኑ መጨረሻ አርሰናልን በመልቀቅ ፍላሚንጎም በነፃ ዝውውር እንደሚቀላቀል ነው የተነገረው። ጆርጂንሆ በፍላሚንጎ ቤት እስከ 2028 የሚያቆየውን የሶስት ዓመት ኮንትራት ለመፈረም መስማማቱም ተናግሯል። አርሰናልም በ2023 የተቀላቀለው ጆርጂንሆ ከመድፈኞቹ ጋር ያለው ኮንትራት ጊዜ በመጪው ውሳኔ ወር መጨረሻ ላይም ይጠናቀቃል። እናም በፊፋ የዝውውር ህግ መሰረት አሁን ላይ ከማንኛውም ክለብ ጋር ድርድርና ስምምነት መፈጸም እንደሚችል የ33 ዓመቱ ጆርጂንሆ በመጪው ሰኔ ወር በአሜሪካ በሚካሄደው የዓለም የክለቦች ዋንጫ በሚሳተፈው ፍላሚንጎን ተቀላቅሎ በውድድሩ ላይ እንደሚሳተፍም ይጠበቃል። ጣሊያናዊው በብራዚል ተወልዶ እድሜው 15 ዓመት ሲሞላ ወደ ጣሊያን ያመራው ጆርጂኒዮ በመድፈኞቹ ቤት ማሊያ ለብሶ 78 ጨዋታዎችን ሲያደርግ አንድ ግብ ብቻ አስቆጥሯል። በመጨረሻም የፈረንሳዊ ክለብ ፒኤስጂ ከነጋው የአርሰናል ጨዋታ በፊት መደበኛ የቡድን ልምምዱን እየሰራ ነው። በልምምዱ የቡድኑ ወሳኝ ተጫዋች ኦስማን ደንበሌ ተገኝቶ ከቡድኑ ጋር ልምድ መስራት ችሏል። ኦስማን ደንቤሌ ባለፈው ሳምንት በተደረገው የመጀመሪያ ዙር ጨዋታ ጉዳት አጋጥሞት እንደነበር የሚታወሳል። ፒኤስጂ ነገ ምሽት በኢትዮጵያ ሰዓት አቆጣጠር ከምሽቱ አራት ሰዓት ወይም ስቱዲያችን ከሚገኝበት ዩናይትድ አረብ ኤምሬትስ ከምሽቱ 11 ሰዓት ላይ ከአርሰናል ጋር የሻምፒዮንስ ሊግ የመልስ ጨዋታውን ያደርጋል። ዜና ስፖርት አበቃ። ከኤስሪ ፊርዶስ አብድላኪም እንዲሁም ካሜራማናችን ቤክናን ገመቹ አብረናችሁ ቆየን። መልካም ቀን